ከመጅሊሱ ሂደት ጋር አለመቀበልን የሚያመላክቱ አንዳንድ ቦታዎች ላይ ደግሞ ለምንድን ነው ያልተቀበሉበት ምክንያት እንዲያው ለማጥናት ሞክራቸዋል። ለምሳሌ አሁን በዚህ ውስጥ የኮሚቴ ቀየራ ተደርጓል መሰለኝ አይደል? የኮሚቴ ቀየራ ሳይሆን የኮሚቴ ማሻሻያ ላይ የተደረገው ማሻሻያ ሲደረግ ምናልባት የቀድሞ ኮሚቴ ተቀይሮ አዲስ ኮሚቴ ተደራጅቷል እንደዛ የገባ ነገር አለ። ምናልባት ሳይሆን ምናልባት ሰባ አምስት ፐርሰንት በላይ ቀድሞ የነበሩት ነባሮች አሉ። ነባሮቹ ያሉትን ኢቨን መጅሊሱ ድሮ የሚያውቃቸው ከዛ በኋላ ደግሞ በመደበኛ በሆነ መልኩ መካከል ላይም ደግሞ ማህበረሰቡ መረጣቸው የሚባሉ አካላቶችም ነበሩ። ግን ማንም የመረጣቸው አካል የለም። አሁን ጎረቤት የሆኑ ሰዎች ምናም ብዙ ሰዎች እንዴ እንደዚህ ተመርጠናል ፊቱ ሰብስበን ምናም ሲሉ ታውቃላቸው ሲባሉ ኧረ እኛ ምን የምናውቀው ነገር የለም ብለዋሉ። የድሮ ኮሚቴ ሶስት ነበሩ። እነዚህ ሶስቱ ኮሚቴ ሙሉ ያለውን ንብረታቸውን ህዝቡ ለመረጠው ኮሚቴዎች ያስረክባሉ። አቶ ሁሴን፣ አቶ አብራር እና አቶ ዲንሰፋ ማለት ናቸው። እሺ እና አስረክበው እነዚህ አዲስ የተረከቡት ኮሚቴዎች ከመስጂዱ ወጣቶች ጋር የልማት ስራዎችን ማንቀሳቀስ ጀመሩ፣ ስራ ጀመሩ ማለት ነው። አቶ ሀምድ መሀመድ እባላለሁ። የአልይ መስጂድ ምክትል ሰብሳቢ ነኝ። ሰው ከፎቅ ላይ ሲወረወር የታየ ነገር አለ። ምን አደጋ ከተከሰተ ማነው ያደረገው ይህንን ነገር? በእናንተ ያጣራችሁት ነገር አለ ወይ? አሁንስ በአሁኑ ሰዓት መስጅዱ በምን ሁኔታ ላይ ይገኛል? አዎ እሱ ወድቆ ነው ልጁ ተንጠላጥሎ ነው። አሁን ፎቅ ወደ ላይ ተንጠላጥሎ ያንን ነገር ለመስበር ነበረ ትግል ሲያደርግ የነበረው ልጁ ማለት ነው። ቪዲዮዎችን ስንመለከት ከላይ ያሉ ሰዎች ገፍትረው የሚጥሉት አይነት ነገር እንጂ አድራጊው ማን ነው? ገፊው ወይም ደግሞ ልጁ ማን ነው? ወጪው ማን ነው? ገፊውስ ማን ገፍቶት? አይደለም እንደዚህ አትንጠልጠል ብሎ እዛ ጋር ሲለው ከኋላ ሲመቱት ወደቀ። ልጅ ያዛች ጋር ሲቦጡት የነበረ በስለት ወገቡንና እንትኑን በጣም ነው የተወጋው። ይሄ የወደቀው ልጅ ማለት ነው። ረዥም ቦታ ነው።

ሆስፒታል ሆታ ቤተኛ ታለች። የመውሊድ ጉዳይ ምናምን ተብሎ ተቀምጧል። የአንድነት ሰነዱ ይሄንን ነገር ያርም ዘንድ ሁሉም ሰው ተከባብሮ በጋራ ጉዳይ ላይ በጋራ እንዲሰሩ፣ በልዩነታቸው ደግሞ ተቻችለው እንዲቀጥሉ ሊያስደርግ የሚችል በጥሩ ጥናት የተዘጋጀ የአንድነት ሰነድ ነበረ። የት ገባ? የዚህ ሰነድ በሚገባ አለመተግበር ትልቅ ፈተና ነው። ህዝባዊ ኮሚቴ ደግሞ እኔ ህዝብ የመረጠኝ ኮሚቴ ነኝ። እስከ አሁን ንብረቴን አላስረከብኩም። ማንጣፍ ምንጣፍ ማስገባት ከፈለጋችሁ ለእኔ አስረክቡ፣ አስተዳደር ስላለው ለአስተዳደሩ አስረክቡ፣ አስተዳደሩ ያነጥፈዋል ነው ጥያቄ እያቀረበ ያለው እንጂ መስጂድ አታስገቡ፣ ምንጣፍ አታምጡ ማንም አላለችው። እና ደግሞ አንዱ ልጅ ያው እዚህ እንደምታየው ነው። በጣም አስጊ ደረጃ ላይ ነው ያለው። ኩላሊቱ አካባቢ ነው ከኋላ በምንጣፍ መሰንጠቂያ በከተር ማለት ነው። በጣም ፎቶውን ብታየው አንተ በሬ ራሱ እንደዚህ አይታረድም። በጣም ረዥም ቦታ ነው የሚሰነጠቁት እና አንገቱ ላይም ከኋላ ተወቅተዋል እና ከፎቅ ደግሞ ሲወረውሩት፣ ሙሉ የእያንዳንዱ ነገር ቪዲዮ እጃችን ላይ ያለ የሁሉም። ማንም ይፈጽመው ማንም ማንም ጉልማን እጁን ወንድሙ ላይ ያነሳ ሁሉ በዱኒያም በአሰራም ቅጣቱን ያገኛል ብዬ ነው ማለት። የአላህን ቤት መዳፈር ነው